ሰላም ጤና ስጥልኝ፣ እንደምናላችሁ፣ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ የባቄላ የካሮትና የፎሶሊያ ቀይወጥ አሰራር ልጅላችሁ፣ ቀረብ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል አዲስ ከሆናቸው ሰብስክራይብ እያደርጋችሁ ተቀላቀሉኝ። ሀሳብ አስተታችሁንም ኮሜንት ላይ ተጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደርጋችሁ አብራችሁ የሆኑ፣ ወደ አሰራሩ እንሄዳለን እዚህ ጋር የበቀለ ባቄላ አለኝ። ባቄላውን አንድ ቀን ዘፍዝፌ አሳደርሁት። ከዛ በኋላ ውሃውን አጠንፍፌ ለሶስት ቀን አሳድሬው እንደዚህ በቅሎልኛል። ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ካሮት እንደዚህ ከፍ ከፍ ተደርጎ የተከተፈ ካሮት አለኝ። ፎሶሊያ እንደዚህ አነሳ አነሳ አድርጌ ከትፌ አዘጋጅቻለሁ። ሁሉንም አዘጋጅቼ ነው የማሳያችሁ። እዚህ ጋር ቅመማ ጣፈጫ ነጭ ሽንኩርትና ዝንጅብል የተፈጨ። ከዚያ በኋላ ድስት ነጥድና እንደ ሁልጊዜው ሽንኩርቱን በውሃ ብቻ እናበስለዋለን። በጣም ቀላል ነው። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ። ሽንኩርቱን በውሃ ብቻ እንደዚህ አብስየው ከዛ በኋላ ዘይት ነው የምጨምረው። ቪዲዮ እንዳይረዝም እኔ ሽንኩርቱን ጊዜው ሲጃ በስለዋለው እንደዚያ እናንተም እንደዚያ ማድረግ ማለት ነው እንደዚህ ደግሞ በባቄላ ለየት አድርጋችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። ዘይቱን ጨምሬ በደንብ አድርጌ አቁላለዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቀ እንዲደርሳችሁ ታደርጋላችሁና በርበሬ ጨምራለሁ። ትንሽ ዘይቱን ካቁላላሁት በኋላ በርበሬ ወይም የበርበሬ ድልህ መጠቀም ትችላላችሁ። በደንብ አድርጌ በርበሬውን ጨምሬ ሙቅ ውሃ ከጎን ጥድና ጠብጠብ እያደረገው በርበሬውን ቆንጆ ሆኖ እስከሚበስል ጥሩ የቁሌት ሽታ እስከሚያመጣ ድረስ አቁላለዋለሁ። እንደዚህ እያደረገው ትንሽ ትንሽ ውሃ ጠብ አረጋለሁ። ሳይበዛ በርበሬው እንዲበስልልን ማለት ነው። በርበሬው ሲበስል ከለሩም ጠቆር ያለ ሽታው ደግሞ ቆንጆ ቁሌት ሽታ ያመጣል። እስከዛ ድረስ ትንሽ ውሃ ጠብጠብ እያደረግን ማብሰል ነው። እንደዚህ እያደረገው አቁላለዋለሁ ሳይበዛ ትንሽ ውሃ ጨምር እያደረጉ ማለት ነው። አያችሁት እንደዚህ እየበሰለልኝ ነው። በርበሬው በደንብ አድርገን ቁሌቱን በርበሬውን ካበሰልን በኋላ የከተፍኩትን ፎሶሊያ እጨምረዋለሁ። ባቄላው ቶሎ ነው የሚበስለው፣ ከበቀለ ጊዜ አይወስድም። ቶሎ ስለሚበስል አትክልቶቹን ቀድመን እንጨምርና እናበስላለን ማለት ነው። ፎሶሊያውን ጨምሬ ትንሽ እንደዚህ አንድ ላይ ከበርበሬው ጋር በደንብ አድርጌ ካቁላላሁት በኋላ ካሮት ጨምራለሁ። ብዙ አይደለም ትንሽ ነው። ከዚ ካሮቱን ጨምራለሁ። ፎሶሊያውና ካሮቱን አንድ ላይ መጨመርም ትችላላችሁ። ባቄላው ሲበስል ጊዜ ስለማይወስድ ነው። የበቀለ ባቄላ ከሆነ ለመብሰል ብዙ ጊዜ አይፈጅም፣ ቶሎ ነው የሚበስለው። ለዛ አትክልቶቹን ቀደም አድርጌ ትንሽ እንዲበስል አደርጋለሁ። እንደዚህ በደንብ አድርጌ ከቁላላሁት በኋላ ውሃ ጨምርና እንዲበስል የሚበቃኝን ውሃ እከልሳለሁ። እዚህ ላይ እንግዲህ እናንተ እንደፍላጎታችሁ ድንች መጨመር ትችላላችሁ። በትንንሹ ከትፋችሁ ድንች መጨመር ይቻላል። ውሃ ትንሽ ይከልሳለሁ። መረቅ እንዲኖረው ቀጠን አድርገን ነው የምናዘጋጀው። እንግዲህ እንደዚህ በአትክልት ባቄላን ደግሞ ሰርታችሁ ሞክሩት። ከዚያ በኋላ ከድነውና ውሃ የሚበቃኝን ከጨመርኩ በኋላ ከድኝ እንዲበስል አደርጋለሁ። አትክልቱ መብሰል ሲጀምር ነው ባቄላውን የምንጨምረው። እንደዚህ ተመልከቱት። ቆንጆ ሆኖ እየበሰለ ላይ ነው። ውሃ ካነሰኝ የሞቃ ውሃ ጨምራለሁ። ባቄላውን ስጨምር ስለሚወፍር ማለት ነው። ከዚህ በኋላ አትክልቱ መብሰል ሲጀምር ባቄላው ነው የምጨምረው። ያው ባቄላውን ጨምራለሁ። ባቄላውን እንደዚህ ከጨመርኩ በኋላ በደንብ አድርጌ እቀላቅለዋለሁ እንደዚህ ከዛ በኋላ እርጥብ ቅመም ነው የምንጨምረው። ያዘጋጀሁትን ነጭ ሽንኩርትና ዝንጅብል ጨመርሁት። እርጥብ ቅመም ሳዘጋጅ እንደ ሁሉ ጊዜው ነጭ ሽንኩርትን በዛ ዝንጅብሉን አነስት አድርጌ የፈጨሁት ነው። ከሌላችሁ ነጭ ቅመም መጠቀም ይቻላል። የደረቀ ደርቆ የተፈጨ ነጭ ሽንኩርትና ዝንጅብል ማለት ነው። ከዛ በደንብ አድርጌ ቅመሙን ጨምሬ እንደዚህ በደንብ አወደዋለሁ እቀላቅለዋለሁ። ከዚህ በኋላ ባቄላው እስከሚበስል አትክልቶቹ ሁሉ በደንብ እስከሚበስሉ ድረስ ማንተክተክና ማብሰል ነው። እንደምትመለከቱት እየበሰለልኝ ነው። እኔ ትንሽ ውሃነስ ብሎ ስለነበር ጨመር እያደረጉ በደንብ አስተካክዬ አብስየዋለው። ጥቁር ቅመም ነው የተጠቀምኩት፣ ወይም የመከለሻ ቅመም መጠቀም ትችላላችሁ። ጥቁር ቅመም ማለት ጥቁር አዝሙድና ዝንጅብል፣ ነጭ ሽንኩርት አንድ ላይ ተፈጭቶ የተዘጋጀ ነው። ኮረሪማ ጨምር ያለው የተፈጨ ኮረሪማ። የቅመማ ቅመሞችን አዘገጃጀት ዲስክሪብሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ሌሌላ ማጣፈጫም ስለሚሆናችሁ እዚያ ላይ ገብታችሁ መመልከት ትችላላችሁ። በመጨረሻም እንግዲህ ቆንጆ እንደዚህ ቆንጆ ሆኖ ከበሰለ ሊ በኋላ ቃሪያ ለ ለ እንዲያምር ብቻ ማለት ነው። ለማሳመሪያ ቃሪያ ጣል ጣል አድርጌ ከዚህ በኋላ ማቅረብ ነው። በጣም ቆንጆ ጣዕም ነው ያለው። እውነት ለመናገር ሰርታችሁ ሞክሩት። ሀሳብ አስተያየታችሁንም እንደ ሁልጊዜም ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ። እንደዚህ በመጨረሻም ቃሪያ ጨምረን እሳቱን እናጠፋና ለምግብነት ማቅረብ ነው። ሲያዩት ራሱ በጣም ነው የሚያምረው ጣዕሙ ደግሞ ቆንጆ የሆነ የአትክልት ወጥ ነው የሰራሁት። እንግዲህ ባቄላን እንደዚህ ለየት አድርጋችሁ ሰርታችሁ መመገብ ትችላላችሁ። ስለተከታተላችሁኝ ስለምሰጡኝ ሀሳብ አስተያየት ክለብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው